እንግዲህ ያላት ነገር ለአብርሽ እንግዲህ ቁርጡን ሊቆርጥ ተስፋ ሊቆርጥ እንግዲህ ሚስቴን ብሎ ሩታን በደንብ አድርጎ ተንከባክቦ እንዲይዝ ልጁን እንዲይዝ እንግዲህ ዛሬ አስግዳ አስረግጣ ነግረዋለች። ደንግጠዋል። ያላሰበው ነገር ደነገጠ አብርሽ ማለት ነው። እንግዲህ የደስታም እንባ ይሁን የሀዘንም እንባ ይሁን አላቅም፣ አይኑ እያሸ ነበረ እንግዲህ እላችኋለሁ፣ እንግዲህ መጣችና ና እንግዲህ ተገናኙ። ተገናኝቶ እኔ ከእንግዲህ ሁለተኛ ማቆም ይሻልሃል። ከኔ ጋር ያለህ ደስታ ከኔ ጋር መደወልም ሁሉም ነገር አቁም። ምክንያቱም እኔ በጣም እወድሃለሁ። በጣም ነው የምወድህ። አንተ የሰጣኝ ፍቅር የሚለየን ነው። አንተ የምትሰጠኝ ነገር በጣም የሚለየ ነው። አንተን የመሰለ ልጅ ደግሞ ተክታህልኛል። በጣም ደስ ብሎኛ ብቻዋ ናት ብለህ ደግሞ እንዳታስብልኝ። አንተ ከእንግዲህ ከልጅህና ከሩታ ጋር ሆን ኑር። እኔ ደግሞ ከአንተ የመሰለ ልጅ ሰጥተኛል ከሱ ልጅ ጋር እኖራለሁ፣ እና ምንም እንዳትጨናነቅ። አንተ ዘና ብለህ ልትኖርልኝ ነው ምፈልገው። አንተ ዘና ብለህ ልትኖርልኝ ነው ምፈልገው። የአንተ የፈለከው ቦታ እንደፈለክ እንድትኖርልኝ ነው ምፈልገው። እና ምንም ቅር እንዳይሰማህ። በጣም ጥሩ ነገር አሳይተኛል ከአንተ ብዙ ትምህርት ተምር ያለው እና ብዙ ነገር አሳይተኸኛል ብላ እንግዲህ ዛሬ የአብርሽ እሱን አቀረበችለት ማለት ነው። አቶ አብርሽ የምትናገሪያቸው ነገሮች ግን አንቺ ትክክል ነው ግን እውነት ነው ብለሽ ነው የምትናገሪ ወይስ ምን አስበሽ ነው?

እንዲህ እና በጣም በቃ አብርሽ ደንግጠዋል። በነገራችን ላይ አብርሽ ደግሞ መርስ ሰጥተዋል። እኔ እስካሁን በጣም ባንቺ በጥብጠሽኝ ማታቂም ባንቺ ተቀይሜሽ ማላቅምአታቂም ብዙ ነገር እኔ ምወድሽ ጓደኛ አይነሽ ብሏታል። እሷ ፍቅረኛ አይነት ትለዋለች። እሱ ግን እሱ ግን ጓደኛ አይነሽ ያላት ነው ስሙ በዚህ ልዩነት ማለት ነው እንደዚህ ወጥቶ እንትን ብሎ ለመናገር የሆነ አፉ የሚይዘው ነገር አለ። እንግዲህ በአብርሽ በሄልሚላ ልጅ እንዳለው እንግዲህ እኛ አናቅም። እንግዲህ ልጁን አይተነዋል። እንግዲህ እውነት ይሁን ውሸትም ይሁን እንግዲህ አይታወቅም። እንግዲህ ልጅ አለኝ ከልጅ ጋር እኖራለሁ ብላለች። አይታቸዋል። እዛም ቀን እንደዚህ አይኗን አሽታ አንሩታ የተኛችበት ሆስፒታል ሄዳ ራስ እንደመረቀች ልጁንንም አይታ አብርሽ ይመስላል፣ አፍንጫውንም፣ ካንፈሩንም ሁሉም ነገር አብርሽ ነው የወሰደው በጣም ደስ ይል ብሎኛል ብላ እንግዲህ አይታቸዋል ነበረ። ለምን መጣሽም ብሏት ነበረ፣ እነ ፈረንጁ ማለት ነው። ለምን መጣሽ ብሎም ብዙ ነገር ምትል ብሏት ነበር። እሷ ግን ሳታፍር ቀጥ ብላ ገባች። እንግዲህ አይታቸዋል ማለት ነው። ዳይቨር ምናምን ይዛ ሄዳ ነበር፣ ባዶ እጅ አልሄደችም። ግን ሌላ ነገር ምናምን ምጠጪ ነገር አላመጣው ደሽ ማለች። እኔ ማልጠጣ ማልፈልግም ማለቻት። ጠንካሯ ሩታ ማለት ነው። እንግዲህ ህልማታ እንግዲህ ስታይ አብረሸና ሩታ ያላቸው ፍቅር እንግዲህ አይታለች ማለት ነው። ምን አይነት ፍቅር እንዳላቸው ምን አይነት ስሜት እንዳላቸው ስታይ ይሄ ሰውየው አይሆነኝም፣ ዝም ብዬ አልትከም ብላ እንግዲህ በገዛ እጇን እንግዲህ አንተም ቦታ ያዝ፣ ከህይወቴ ይውጣልኝ አለች። ይውላችኋለሁ እንግዲህ በጣም የሚያሳዝን ሁኔታ ማለት ነው። የሚያስደስትና የሚያሳዝን ሁኔታ ማለት ነው። እንግዲህ ዛሬ ሄሌን ሄልማቲጌ እንግዲህ እንዳልሽ እንግዲህ ዛሬ የት እንደምትወይ እና የት እንደምትወይ ብቻ አላህ ይወቀው፣ ማለት ነው። ግን ተአብርሽ ጋር ተለይተሽ አው እሷ እንግዲህ ተአብርሽ ጋርም ተለይች። ተለይቼ ኖራለሁ ብዬም አላስብም ብላለች። እሱ የሰጠኝ ፍቅር፣ የሰጠኝ ክብር፣ የሰጠኝ ሁሉ እኔ እንጃ ልነግራቸው አንችልም ማለች። ግን ያው ብዙዎቻችሁ ሰድባችሁኛል፣ ብዙዎቻችሁ ደግሞ ተሱ ህይወት ልወጣም አንፈልጋችሁ፣ ብዙዎቻችሁ ግን ተሱ ህይወት ውጡ ብላችሁኛልና እኔ እሱ ደግሞ ሊጨናነቅብኝ ሊያዝንብኝ ደግሞ ሊሳቀቅብኝ ደግሞ አልፈልግም። እኔ በገዛ እጄ ትቼ ብወጣ ይሻለኛል አብረሽ ምክንያቱም እኔ ሊለቀኝ አይፈልግም እና እኔ ደግሞ ይሄን ነገር ደግሞ አልፈልግም እና ያው ደስተኛ አርጎኛል፣ ብዙ ነገር አዝናንቶኛል፣ ማይታይ ነገር አሳይቶኛል፣ ብዙ ነገር ነው እንግዲህ አመሰግነዋለሁ። በጣም እወደዋለሁ፣ የልጄ አባት ነው። እሱን የመሰለ ቆንጅዬ ልጅ ሰጥቶኛል። እና ከአንተ የመጣ ከቤተሰብም ተወጥቼ ያለው ከብዙ ሰውም ተለይቼ ያለው ተጓደኞችም ተለይቼ ያለው ከብዙ ሰው ተጣልቼ ያለው ብዙ ነገርም ደርሶብኛል። ስለዚህ ያን ያንን ነገርም አስቤዋለሁ እና አንተ አሁን ተህይወት ወጥቼ ተህይወቱም ውጭ ብሎኛ ተህይወት ወጥቼ አንተን ሚስትህን ከሩታ ጋና ከልጅ ጋር ኑር ማለት ነው። እኔም ከልጅ ጋር እኖራለሁ ማለት ነው። ምንም የምትጨናነቅ ምንም የምታስብ ነገር የለም። እኔ በጣም ነው የምወድህ፣ ወድህ አለው አንተ ስትመጣ የሌለች በጣም ነው ስሜት የሚሰማኝ አንተ ስትገባ፣ እና እንጃ ልነግርህ አንችልም፣ ግን ምንም ማለጋ አይቻልም። እንግዲህ ተህይወትን መውጣት ስላለብኝ ነው ዛሬ ልነግርህ የመጣሁት ብላ እንግዲህ አስረግጣ ነገረችው። እንግዲህ አቶ አብርሽ እንግዲህ ለምንድን ነው እንደዚህ አይነት ነገር የምትውስ እኔ ለምን አስከፋሁሽ ይሆናል ወይ ምን አረኩሽ ይሆናል ወይ ብሎ እሱ ደግሞ ይሽኮረመማል ማለት ነው። ጉድ እኮ ነው። አንተ ደግሞ ልክ ልክ እየነገረች ደግሞ አንተ ደግሞ መልሳ ደግሞ ወደ ኋላ ትሄዳለ እንዴ? ወደፊት የመጣ ሰውየው እኔ ኩግራግ ብታለኝ። እንደ ምኑ ነው እንደ ምን እንደሚሻለኝ ብቻ አላቅም። ብቻ እንግዲህ ህልማታ አልቅሳለች። ሳመኝ፣ እቅፍ አድርጋ ሳመኝ ብላ እንግዲህ ቅፍ አድርጎም ተሳሳሙ ላቸዋለሁ ጉንጩንም ስማዋለች፣ ጠረገች። ይሄ ጉንጩ ስስሞ ስስሞ ስስሞ ሩታማ እኔ ይመስለኛል እንግዲህ በበረኪና ያጠበች ይሆናል እንግዲህ ብስሞ ማለት ነው እንግዲህ ማለት ነው አይ እስሞ ስሞ እንግዲህ ተሰናበት ታውን እንግዲህ ሄደች፣ እንግዲህ ላቸዋለው። እንግዲህ ሩታ እንኳን ደሳለሽ እንኳንም ደሳለሽ። አንቺ ያልቅሰሽ ነበረ። እውነት ብዙ ነገር አይተሻል። እርጉዝ ነሽ ሳቲ፣ ምንድነው ሳቲ? እንግዲህ እውነት ስንናገር በጣም ጎበዝ ልጅ ነሽ፣ በጣም ጠንካራ። በቃ እንጃ፣ ወደፊትም ብዙ ነገር ተስፋ የሚሆንሽ ተስፋ የምታደርግብ ነገር ሁሉም አድገሻል ማለት ነው። ሩታዬ ሰው ምርቃ ስላለች ነው ማንም ሳይሰማ የወለሹ ማለት ነው። እንግዲህ የእሷ ደግሞ እያላት ፍቅር እንግዲህ አሳይቷታል። በጎም ይዞ አበባም ይዞ እንደገለ በአዲስ ሙሽራ ሆኖ እንግዲህ ሊሞሻር እንግዲህ በአዲስ ሙሽራ ሆኖ እርታ ቤት እንግዲህ እንደፈልጓት እንደሄደም አይታችኋል ማለት ነው። በእርግዝናዋም ጊዜ እሷን ይዞም እሷን ይዟት ነው ይዛው ነው እንግዲህ እርግዝናውም የወለደችው ስንት አይነት ችግር ስንት ስቃይ እንዳለ የእሷንንም ነገር አይተዋል ማለት ነው። እንግዲህ ከንግዲህ አብረሽ ሩታን ይከዳታል፣ ወይም ደግሞ እያበሳጫታል፣ ወይም ደግሞ እያናድዳታል ብለን ማንም የሚሞኝ ሰውና ማንም የሚያስብ ሰው የለም። እንግዲህ ሄልማታ ማታ ስታይ ይሄ ነገር አያዋጣኝ ምንም የራሴ ህይወት ልምራ እሱም ህይወቱ መርተዋል። እኔ ከ እንግዲህ የራሴ ህይወት ልምራ ብላ እንግዲህ ከአሁኑ ማስጠንቅቃ ነግራ ትታወጣለች። ከ ከህይወቱ ላይ ማለት ነው። እንግዲህ ዛሬ የሩታ ያላችሁ ደስታ ያላችሁ ፍቅር እንግዲህ ዛሬ ግለጹላት ማለት ነው። ምክንያቱም እሷ ብዙ ነገር አይታ እንዳላየ ሰምታ እንዳንሰማ ዋጥ ያደረገችው ባጠገቧ ደግሞ እየደረሰችበት ወሬ ሳይሆን ደግሞ ማለት ነው እራሷ እየደረሰችበት ብዙ ነገር አይታችኋል። እንግዲህ ማለት ነው። እንጃ ብቻ እኔ አሁንም አላምንም። ሄልማታ አሁንም አልፋ ትቀመጣለች ብዬ አላምንም። እንግዲህ በእሷ ቤት እንግዲህ ቻው ብላ ለቃቅሳ እንግዲህ አቅፋ ስማ ሄዳለች። እንግዲህ ፊቷም ተቀይሯል። ያው ደስተኛም አደለችም። ሌላ ቀን እሷ እየሳቀች ደስተኛ ሆና ፈንዲሻ ሆና ነበረ የምትመጣው ዛሬ ግን ያ ሁሉም ቀርቷል። ፍቅረኛዋ ተለይታለች። ተው ሽማዬ ማለት ነው እንግዲህ እኔ እንጃ ብቻ ምን ልበላችሁ። ይሄ ነገር እንግዲህ ከእንግዲህ ሚስቶቻቸውን እርጉስ ሆና ሚስቶቻቸውን እንድዚህ ቀለበት አድርጎ በሽማግሌ ተድሮ ምን ተብሎ ሌላ ሚስት መያዝ የለባችሁም፣ ሌላ ባል መያዝ የለባችሁም ማለት ነው። ይሄ የወንድም የሴትም ትምህርት ይሆናል ማለት ነው። እንግዲህ አሁን ሩታስ ወልዳ እያየችው ክብር፣ እንግዲህ እያስወላ ያገኘው ይችላል። ሩታ እንግዲህ አይታችኋል። ከቤተሰቧም ያገኘችው ክብር፣ ከሱም ቤተሰብ፣ ከእሷም ቤተሰብ ያገኘችው፣ ከተመልካች ሁሉም ጥሩ ነገር ነው። ነገር ነው ተመልካች ሁሉም እያገኘችው ማለት ነው። ምክንያቱም እሷ አላጠፋችም፣ ተገፋች እንጂ አልገፋችም ማለት ነው። እርጉስ ሆናም እንደዚህ ሆናም እየሰራችም ምን እያለችም ያበሰ ጨዋትም ያለቀሰችም እንግዲህ የዚህ ደርሳ እንግዲህ የሁለት ልጆች እናት ሆና እማ ቤት ሆና የቤቷ እማ ቤት ሆና የአብረሽ ሚስት ሆና እንግዲህ ቁጭ ብላለች ማለት ነው። እንግዲህ ስታይ ደነገጠች ማለት ነው። እኔ ሰውዬው አያዋጣኝም በማለት ማለት ነው። እንግዲህ ሄልሚላ አይታችኋል። እየገባች እንግዲህ እየበጠበጠች ብዙ ነገር አድርሳ ነበረ። ያ ሁሉም ቀርቶ አልሐምድሊላ፣ አሁን አብረሸ ወደ ሚስቱ ተመለሰ ማለት ነው። የመጀመሪያ ፍቅረኛዋ ሚስቱ እንግዲህ እሷ ጋር ተመለሰ ማለት ነው። ሄርማታ እንግዲህ የመረረሽ ዋጣ አድርጊው ማለት ነው። ምንም ማድረግ አይቻልም ማለት ነው። ይሄ ነገር ተድሮም ዘምሮ ይቅርብሽ ስትባይ፣ አንቺ አልሰማም ብለሽ የአብርሽ ፍቅርሽ የአብርሽ ከንፈር ይጣፍጣል፣ የአብርሽ ጉንጭ ይጣፍጣል፣ የአብርሽ ያለው ፍቅር ይጣፍጣል፣ አብርሽ ያጎርሰኝ በጣም ነው ምንጣግበው ብለሽ እንግዲህ ቦታ አልለቅም ብለሽ ነበረ። አሁን በራስሽ ሂጅ። እንግዲህ ቦታ ለቀሻል ማለት ነው። ምክንያቱም ህልማታ በነገራችን ላይ ኒንጃ ብቻ አላቅም። አሁን አንዱ የፈረደበት ቦታ ሄዳ ነው እንግዲህ የምትለጠፈው ማለት ነው። አይታችኋል። አትፈራም፣ አይነ ደረቅ ኩራ፣ ምንም ማትፈራ ማደነግጥ ስትናገር ሲሄዳ፣ እኔ አላቅም። ትንሽ እንኳን ሰው ይከብደዋል፣ ትንሽ ሰው ያፍራል፣ ምናምን አትልም። ሰራቸው ስራ ሁሉም አይታችኋል። እንግዲህ ያ ሁሉም የክራይ ምንስ ተከራይታ፣ ያ ሁሉም የክራይ ጫማ እንግዲህ ተከራይታ፣ ያ ሁሉም ከሰራ በከንቱ ሆነ ማለት ነው። በሩ ታቀማለው ብላ ብዙ ነገር ሰርታ ነበረ። እንግዲህ አልሆናትም ማለት ነው። ያንተሰካ ማለት ነው እንግዲህ፣ ያንተሰካ ነገር ተመልሶ አይበላም አይጠጣም ማለት ነው። አንዴ ሄደ ሄደ ቀረቀረ ማለት ነው እንግዲህ። ብቻ አልሐምድሊላ ሩታ ደስተኛ በመሆኗ ነው፣ በብዙ ነገር እንግዲህ ሩታ ከወለደች በኋላ አይታችኋል። በጣም ደስተኛ መሆኗ በጣም እንደተደሰተች በጣም በቃ ያላት ፍቅር ያላት ደስታ ከአብረሽ ጋር እሱ ፈገግታዋ ከቤተሰብ ጋር ፈገግታዋ። እንግዲህ በፊት አይታችኋል ወጣ ገባ ብዙ ነገር ገጥሟት ነበረ። ያ ሁሉም ቀርተው እንግዲህ አሁን ደግሞ ለዚህ ያደርሷታ ልጇንም አቅፋ እንግዲህ አይታችዋል። ያለው እሱንም እንደዚህ ተንከባክቧት እንግዲህ ሽሩር እያላት አሁንም ሽሩር ቢላት እራሱ ምንም መስሎት ሳይታያት፣ እንዲህ በቃ ይሄ ያዙኝ ልቀቁኝ፣ ሳትን ምንሳትን በቃ አይታችሁ አላ እንግዲህ ስሬስ ሆና ነው ያለችው ሩታዬ ማለት ነው። እና ቤተሰብ እናንተም እንግዲህ ያለው ሀሳብ አስተያየታችሁ፣ ያለው ነገር እውነት የእርማ ይሄ እርማታ ያላችሁ አሳብ አስተያየት፣ አትሂድም የምትሉት አብሮም ሆኑ አብሪሽ የሁለት ቤትም ይሆኑ የምትሉት አይ ሩታ ብቻ ትበቃዋለች፣ ይሄ ማታ ጥርግ ትበል ትሄድም የምትሉት አብሪሽም ደግሞ ምናስቦ ነው እያለቀሰውም የምትሉት እንግዲህ ኮሜንት ላይ አስቀምጡ ማለት ነው ሁላችሁም ማለት ነው። እንደምትወዱት ተስፋ አረጋለሁ። በሌላ ደግሞ በአዲስ እስከ ስመጣ ድረስ መልካም ጊዜ፣ መልካም ቀን ይሁናችሁ። ወዳችኋለሁ። ባይ ባይ።